ሰላም ጤና ይስጥልኝ፣ እንደምን አላችሁ። ታቦተ ጽዮንን ፍለጋ ዘ ሳይን አንድ ደ ሲል በጌታቸው ተስፋዬ የተተረጎመ ባዶ ተስፋ። የቃል ኪዳኑን ታቦት በተመለከተ ቀደም ሲል ያነሷቸውን ጥያቄዎች አዲስ አበባ ነሳ። ማንም የሚወድልኝ እንደሌለ ተገነዘቡ። በ1983 ዓ ም አዲስ አበባ ውስጥ ጥርጣሬ ፍርሃትና ጥላቻ እንደነገሰ ነበረ። የአፄ ኃይለ ሥላሴ መንግሥት ከወደቀ ከዘጠኝ ዓመታት በኋላም አብዮታዊ መፈክሮች ይስተጋባሉ። በዚህ አስፈሪ ድባብ ውስጥ ነበር የታቦቱ ከመጨረሻው የኢትዮጵያ ንጉሥና ሰለሞናዊ ሥርወ መንግሥት ጋር ግንነት ያለውን ቁርኝነት ለማወቅ የመንደርደሪያ ጥናቴን የጀመርኩት። ስለ ፍላሻዎች በኢትዮጵያ መኖር አስቀድሜ አውቅ ስለነበር ለመጎብኘት ፈቃድ ጠይቄ እየተጠባበኩ ነበረ። በዚያውም ጣና ሀይቅንና አካባቢውን ጎንደርና የሰሜን ተራ ተራሮችን ለመጎብኘት አስቤያለሁ። ስለ ስለነዚህ የኢትዮጵያ ጥቁር አይሁዶች ስለሚባሉት ሰዎች ምንም ነገር አላውቅም። ስለዚህም ሪቻርድ ጭማሪ መረጃ እንዲሰጠኝ ጠየቅኳቸው። ሪቻርድ ፈላሻዎቹ በቁመናቸውና ባለባበሳቸው ከጓደኞቹ ኢትዮጵያን እንደማይለዩ ገለጸልኝ። የራሳቸው አፍ መፍቻ ቋንቋ ያላቸው ሲሆኑ የአገው ቋንቋ ዘዬም አለበት። ዳሩ ግን በአሁኑ ወቅት በፍጥነት በአማርኛ ቋንቋ እየተተካ ይገኛል። ፈላሻዎች ከሌሎች ኢትዮጵያውያን የሚለዩት በሃይማኖታቸው ነው። ይኸውም እጅግ ጥንታዊ የሆነ የአይሁድ ስርዓትና ባህል ሲሆን በየትኛውም የአይሁድ ህዝብ ዘንድም ፈጽሞ የማይታወቅ ነው። በዚህም የተነሳ የጠፋው የእስራኤል ነገድ እስከሚባል ደርሰዋል። ባለፉት አስርተ ዓመታት በኢየሩሳሌም ያሉት አሽከናዚና ሴፋርዲ ዋና ረቢ በይፋ የፈላሻዎች አይሁዶችን በማረጋገጥ ወደ እስራኤል እንዲመለሱና የእስራኤል ዜግነት ለማግኘት እንዲችሉ አድርገዋል። ፕሮፌሰሩን ፈላሻዎች በመጀመሪያ ከየት እንደመጡና እንዴት ሶስት ሺህ ኪሎ ሜትር አቋርጠው መሃል ኢትዮጵያ ሊደርሱ እንደቻሉ ጠየኳቸው። ሪቻርድ ለነዚህ ጥያቄዎች በቀላሉ መልሶች ሊያገኙ እንደማይችሉ ገለጹልኝ። ብዙ ምሁራን የሚያምኑት በርካታ አይሁዶች ወደ ኢትዮጵያ ምድር የገቡት ከደቡብ ምዕራብ አረቢያ በአንደኛውና በሁለተኛው መቶ ክፍለ ዘመን ሲሆን፣ በደረሰበት ቦታም ከነዋሪዎቹ የጥቂቶችን እምነት በመቀየር የዛሬዎችን ፈላሴዎች እንዳስገኙ ነው። በተጨማሪም የሮማውያን ወረራ በመሸሽ ከፍተኛ አይሁድ ማህበረሰብ በየመን መከማቸቱ ይታወቃል። ከእነዚህም አይሁዶች መካከል ለሃይማኖትና ለንግድ ተግባር ቀይ ባህርን በባኤል መንደብ ባሕረ ሰላጤ በኩል ተሻግረው ወደ ኢትዮጵያ ገብተው ይሆናል የሚል ግምት አለኝ። ሆኖም ፕሮፌሰሩ ለዚህ ጉዳይ አሳማኝ ታሪካዊ መረጃ ስለመኖሩ አያውቁም። ፈላሻዎችስ ስለ ራሳቸው ምን ይላሉ? ሪቻርድ ፈገግ ብለው ከንጉስ ሰለሞን የተወለድን ነው የሚሉት አፈታሪካቸውን በመሰረቱ ከክርስቲያኖች የተለየ አይደለም። ሆኖም ዘርዘር ያለ ነው። ባልሳሳት በእነሱ አባባል ንጉሥ ሰለሞን የወለደው ከንግሥተ ሳባ ብቻ ሳይሆን ከገረዷም ጭምር ነበር። ከገረዷ የተወለደው ልጅ ነው የፍላሻዎችን ሥርወ መንግሥት የመሠረተው። በኢትዮጵያ ዛሬ ያሉት አይሁዶች ሁሉ ከእስራኤል ሰዎች የበኩል ልጅ የተውጣጡና ከንጉሥ ምኒልክና ከታቦቱ ጋር አብረው የመጡ ናቸው ይላሉ። ይህ አፈ ታሪክ እውነት ሊሆን ይችላል። ማለት ታቦቱን ከኢየሩሳሌም ከንጉሥ ሰለሞን ቤተ መቅደስ ሰርቀው አክሱም አምጥተውት ይሆን? አይመስለኝም። በፍጹም ሊሆን አይችልም። ይህ ነገር ተፈጸመ በተባለበት ዘመን አክሱም የሚባል ከተማ አልነበረም። ልብ አድርግ። ሰለሞን የሞተው በትክክል ጊዜው ባላውቅም በ940 ዓ ም ወይም በ930 9 ቅድመ ልደት ክርስቶስ ነው። ታዲያ ምኒልክ ልጁ ከሆነ ታቦቱን ወደ ኢትዮጵያ ያመጣው በእነዚህ ዓመታት አካባቢ ምናልባትም ከአስር እና ከአስራ አምስት ዓመታት በፊት ሲሆን ያኔ አክሱም አልተቆረቆረችም። አየ አክሱም ከሦስተኛው መቶ ዓመት ቅድመ ልደት ክርስቶስ በፊት አልተመሰረተችም፣ ምናልባትም ከሁለተኛው መቶ ዓመት በፊት ይህም ማለት ከተባለው የታቦት ስርቆት ሰባት ወይም ስምንት መቶ ዓመታት ገደማ በኋላ ማለት ነው። በዚህ አይነት ጠቅላላ ታሪክ ዋጋጣ ማለት ነው። አሁን ሆኖም ታቦቱ ወደዚች አገር መጥቶ ሌላ ቦታ አርፎ ሊሆን ይችላል። በኋላ ግን ሲዋረድ፣ ሲወራረድ ታሪኩ ከአክሱም ጋር ሳይደበላለቅ እንዳልቀረመው በአፈ ታሪክ ውስጥ በርካታ የሚቃረኑ ትክክል ያልሆኑ ነገሮችን ስላሉበት ማንም የታሪክ ተመራማሪ ሆነ የአርኪኦሎጂ ተመራማሪ ይህን ታሪክ ተቀብሎ የምርምር ለማድረግ አይፈልግም። ቢሆንም ፈላሻዎች ስለ ራሳቸው የሚናገራቸው ነገሮች በሙሉ ፍጹም ልብ ወለድ ተደርጎ ሊወሰድ አይገባም። እንዲያውም ምንጫቸውን አስመልክቶ ተጨማሪ ምርምር ማድረግ መደረግ ይኖርበታል። ለምሳሌ በምን ላይ ቀደም ብዬ የጠቀስኩልህ የፍላሻ ስሮ መንግስት በ15ኛውና በ16ኛው መቶ ክፍለ ዘመን ገደማ እንደነበረና በአገሪቱ ውስጥ እንደ አንድ ኃይል ይታይ እንደነበረ ነው። አልፎ አልፎም ከክርስቲያን ገዢዎች ጋር ተዋግተው አሸንፈዋል። ሆኖም ከጊዜ ወደ ጊዜ ኃይላቸው እየተዳከመ በመሄዱ ከ15ኛው መቶ ክፍለ ዘመን እስከ 18ኛው መቶ ክፍለ ዘመን ቁጥራቸው በእጅጉ ተመናምኗል። በአሁኑ ወቅት ያሉት ቁጥራቸው ከሃያ ሺ አይበልጥም። ብዙዎቹም ወደ እስራኤል ለመሄድ እየሞከሩ ነው። ሪቻርድ እኔ ለሶስት ቀናት አብረን ቆየን። ቆይታችንም የኢትዮጵያን ታሪክና ባህል በተመለከተ ብዙ ቁም ነገሮችን ለመገብኘት ቻልኩ። ስራችን እንዲበቃን ሪቻርድ ወደ ለንደን ተመለሰ። እኔም ከካሮልና ከደንካን ጋር ወደ ጣና ሐይቅ ጎንደርና ሰሜን ተራሮች ለመጓዝ ተዘጋጀው። ጽላቶች፣ የቃል ኪዳኑ ታቦት አምሳያዎች መንግስት ባቀረበልን የተጎሳቆለት ቶዮታ ላንድ ክሮዘር ጉዞአችንን ወደ ሰሜን ምዕራብ አቅጣጫ በማድረግ በባህር ዛፍ የተሸፈነውን የእንጦጦ ተራራ አቋርጠን ወደ ሰሜን ምዕራብ ከተጓዝኑ በኋላ በደብረ ሊባኖስ ጥቂት ቆይታ በማድረግ በ አስራ ስድስተኛው መቶ ክፍለ ዘመን የተሰራውን የኢትዮጵያንና የአቡነ ተክለ ሃይማኖትን ገዳም ጎበኘን። በዚያም ቦታ የእኚህን ጻድቅ የህይወት ዘመን ስራና ታምራት ለመዘከር የተሰበሰቡ ብዙ ምዕመናን ነበሩ። ከዚያም ወደ ሰሜን በመቀጠል የአባይ ሸለቆን በማቋረጥ ባህር ዳር ደረስን። በዚች ከተማ ለበርካታ ቀናት ቆይታ ከማድረጋችን ሌላ በቀረበልን የዲዝል ሞተር ጀልባ ወደ ሀያ የሚሆኑ ገዳማትና ደሴቶችን ጎበኘን። እነዚህ ገዳማት ከሌላው ክፍል የተገለሉ በመሆናቸው ብዙ ጊዜ በአገሪቱ ውስጥ ችግር ሲከሰት የቅርስና የንብረት መደበቂያ ሆና ቦታ በመሆን አገልግለዋል። ዋና አገልግሎታቸው ግን ለመነኮሳቱ የመኖሪያ ቦታ መሆናቸው ነው። እያንዳንዱ ደሴት የመነኩሳት በዓትና የራሱ ቤተ ክርስቲያን አለው። ቤተ ክርስቲያናት ክብና ጥንታዊ ናቸው። አብዛኛውን ጊዜ የቤተ ክርስቲያኑ የውጭ ግድግዳ ተከትሎ የሚዞር ገራገር አለ። ወደ ውስጥ ሲዘልቁ ደግሞ የመጀመሪያው ክፍል በስሌ የተጌጠው ቅኔ መሀሌት ነው። ሁለተኛው የውስጠኛ ውስጥ ክፍል ደግሞ ቅድስ ሲሆን ሦስተኛውና የመጨረሻው የውስጥ ክፍል ቅድስተ ቅዱሳን መቅደስ ይባላል። ብዙ የኢትዮጵያ አብያተ ክርስቲያናት ተዘዋውሬ ጎብኝቻለሁ። ለመጀመሪያ ጊዜ የመቅደስ ትርጉም በአእምሮዬ የተቀረጸው ግን በጣና ሐይቅ ነበረ። እንደ ተረዳሁት ወደዚህ የተቀደሰ ነገር ማኖሪያ መቅደስ ውስጥ መግባት የሚችሉት አገልጋይ ካህናት ብቻ ናቸው። ክብሯን ገብርኤል በተባለ በ አስራ አራተኛው መቶ ክፍለ ዘመን በተሠራ ገዳም ቆይታ ወቅት አስተርጓሜን ይህ የተቀደሰ ነገር የተባለው ምን እንደሆነ ቄሱን እንዲጠይቃቸው ነገርኩት። ታቦት ይባላል አሉኝ የዘጠና ዓመቱ አባ ኃይለማርያም። ቃሉን የማውቀው መሰለኝ። ወዲያው አክሱም ላይ እንደሰማሁት ትዝ አለኝ። ይኸውም ከቃል ኪዳኑ ታቦት ጠባቂ መነኩሴ ጋር በተነጋገርንበት ጊዜ ነበር። ታቦት ሲሉ ምን ማለታቸው ነው? አስተርጓሚ ጠየቅሁት። የቃል ኪዳኑ ታቦት ማለታቸው ነው። ከጥቂት ሳምንታት በፊት አክሱም ሳለሁ እዚያ እንደነበር ነግረውኛል። ስለዚህ እንዴት እዚህም እዚያም ሊኖር ይችላል? ጥያቄ በመነኩሳቱ መካከል ረጅም ውይይትን አስከተለ። ከእነዚህ ሰዎች ምንም ፋይዳ ያለው ነገር አላገኝም ብዬ እያሰብኩ ሳለሁ የተከፈተው ውይይትና ክርክር ወደ ማብቃቱ ደረሰም። በአስተርጓሚ አማካኝነት አማካይነት ጉዳዩን ቀስ በቀስ ግልጽ የሆነልኝ ይመጣ። እያንዳንዱ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የራሱ የሆነ መቅደስ አለው። እያንዳንዱ መቅደስ ደግሞ በውስጡ ታቦት አለው። ሆኖም እነዚህ ታቦታት የመጀመሪያው የቃል ኪዳኑ ታቦት እንዳልሆኑ ይታወቃል። ምክንያቱም አንድ የመጀመሪያ የቃል ኪዳን ታቦት እንዳለ እና እሱም ታቦተ ጽዮን ተብሎ የሚጠራው ቀዳማዊ ሚኒሊክ ወደ ኢትዮጵያ በሰለሞን ዘመነ መንግስት ያመጣውና አክሱም የሚገኘው ብቻ ነው። በተቀረ በሀገሪቱ ያሉት ሁሉ የመጀመሪያው ታቦት አምሳያ ናቸው። አምሳያ ቢሆንም ግን ከፍተኛ ትኩረት ይሰጣቸዋል። አባ ኃይለ ማርያም በእርጋታ እንደገለጹልኝ አብያተ ክርስቲያናቱ በራሳቸው የተቀደሱ ሲሊሆኑ አይችሉም። የተቀደሱ የሚያደርጋቸው የታቦቱ በውስጣቸው መኖር ነው። በመቅደሱ ውስጥ ታቦት የሌለበት ቤተክርስቲያን ባዶ ቀፎ ማለት ነው። ከሌላው ሕንፃ በምንም አይለይም። የኢትዮጵያ ጥቁር አይሁዶች በጣና ሐይቅ ገዳማት ጉብኝታችን አጠናቀን ወደ ባህር ዳር ተመለስን። ከዚያም ወደ ሰሜን በመጓዝ የጎንደርን መንገድ ተያዝ ነው። ጎንደርም በ17ኛው መቶ ክፍለ ዘመን በአጼ ፋሲል የተቆረቆረች ከተማ ስትሆን እኚሁ ንጉሥ የአክሱም ጽዮን ማርያም ቤተ ክርስቲያን እንደገና ያሳነጹ ናቸው። ወደ ጎንደር እያመራሁ ሳለሁ ስለ ሰማሁት የታቦት ጉዳይ ማሰላሰለን አላቋረጥኩም። በዚህን ጊዜ በተለይ ቀልቤን የሳበው አንድ ነገር ነበር። ይሄውም ኢትዮጵያውያን ለቃል ኪዳኑ ታቦት ታላቅ ትኩረት መስጠታቸውና እያንዳንዱ ቤተክርስቲያን ውስጥ የዚሁ ታቦት አምሳያ መቀመጥ አስፈላጊነት ነበራ። እንደ ገባኝ የቃል ኪዳኑ ታቦት በቅድመ ክርስትና ጊዜ የነበረ ሲሆን ከኢየሱስ ትምህርት ጋር ምንም የሚያገናኘው የለም። ታዲያ እዚህ ሀገር ምን እየተካሄደ ነው? አልኩ ለራሴ። በጉዞ ላይ አክሱሙ ስለ ንጉሥ ሰለሞንና ንግሥተ ሳባ እንዲሁም ልጃቸው ምኒልክ የሚናገሩትን ታሪክ እውነተኛነት ማሰላሰሌ አልቀረም። ምናልባት እነዚህ ያፈ ታሪኮች የተወሰነ እውነት ሊኖራቸው ይችላል። ደግሞም የጥቁር አይሁዶች በአገሪቱ ውስጥ መኖር ከንግሥተ ሳባና ከታቦቱ ጋር ግንኙነት ሊኖሩ ይችላል። ለዚህ ሁሉ መፍትሄው ፍላሻዎችን መጎብኘትና ስለ እነርሱ ማንነት ከራሳቸው ጠይቆ መረዳት ነበረ። ከጎንደር ከመነሳታችን በፊት ግን በምንም አይነት ፍላሻዎችን ፎቶግራፍ እንዳላነሳና እንዳላነጋገር ማስጠንቀቂያ በባለሥልጣናት ተሰጥቶኝ ነበረ። አስተርጓሜና በመንግስት የተመደበልኝ አስጎብኚ በግልጽ መንግስት ፈላሻ የሚባል ሕዝብ የለም ነው የሚለው። ከሌሉ ደግሞ ከየት አምጥተን ምታናግራቸዋለኝ። አስር ደቂቃ ካልሞላ ጉዞ በኋላ ከከተማው ዳርቻ በአንድ የሳር ቤቱ አናት ላይ የዳዊት ኮከብ ምስል ተሰቅሎ ስለተመለከትኩና አስተርጓሚ ባልቻን ይህ የፍላሻ ቤት አይደለምን ስል ጠየቅኩት። ባልቻ ብልህና የተማረ ሰው ነው። ብዙ ዓመታትም አሜሪካ ቆይተዋል። አዲስ አበባ ያሉት ቢሮክራቶች ድርጊት ያበሳጨዋል። የእኛ ባለሥልጣናት አቋም ከቀን ወደ ቀን ተለዋጭ ነው። እናም በእነርሱ ፈቃድ አንድ የካናዳ ፊልም ቡድን ይዤ መጥቼ ነበረ። ሰዎች ፎቶግራፍ አነሱ ፊልምም ቀረጹ። ስለ ሃይማኖት፣ ስለ ፖለቲካ፣ ስለ ነጻነትና ስለ ጭቆና ወዘተ ቃለ መጠይቅ ሲያደርጉ አስተርጓሚ እኔ ነበርኩ። በመጨረሻ በጸጥታ ፖሊሶች ተይዤ ለጥቂት ሳምንታት በጸረ መንግስትነት ታሰርኩ። ታዲያ አሁንም እንድታሳስረኝ ትፈልጋለህን? አለኝ። በፍጹም እኔ እኮ የሚሰራው ለመንግስት ነው የሀገሪቱን ህዝቦች ባህል ለማስተዋወቅና የሚጠቅማቸውን መጽሐፍ ለማሳተም ነው የመንቀሳቀሰው። እዚህ ላይ ነው ልዩነቱ እንደዚያ ላይሆን ይችላል ባለፈው ዓመት ከፊልም ቀራጮች ጋር ስመጣ መንግስት የፈላሾችን ህልውና አልካደም ነበር እንዲያም ሆኖ ግን እስር ቤት ተወረወርኩ አሁን ደግሞ የሉም ብሏል። ስለዚህ ወስጄ ባስጎበኝ ችግር ውስጥ ገባለሁ ይቀጥላል አድማቾች።